በልበትም ቦታውን ብቻ ንገሪ፣ አናቱን ተክልዬ እሸኩትልሽ። ወሰን ብናጣ አብረን በላናት። ታልሆነላችሁ እናንተ ፈልጋችሁ አልሆነላችሁ፣ አደራረቡን በድሩ ተናገሩ። ለመሆኑ እሷ ምን አድርጊ ብሏት ነው? አሸብር የት ነው ያለ? ዘራፍ! ዳገቱን ዳገቱን አግባበት።

አሸብር እንዴት አደርክ? እንዴት አደርክ? እግዚአብሔር ይመስገን እንዴት አደርክ? እግዚአብሔር ይመስገን ደህና ነህ ወይ? ደህና ነህ ወይ? እንዴት ነህ? እንደምን ነህ? አለን ምኑ በጠዋት አታክቶ የምትማለስ አብ? ነገር ቢገባን ነው እንጂ። የምን ነገር መጣ ደሞ? መቼም ዘንድሮ እንደው ነገር አላጣንም። አላስቀምጣል እኮ እንደ ሴት ከዛ እዚህ ወሬ እያመላለሰ

ዝም ብሎ ያለ ያላቻ መግጠም ምንድን ነው እሱ? እንደምታየው ቤት ፈቶ አገር የፈታ ሰው ነው። አንተ ደህና ሰው ነህ፣ ተው እንጂ አሸብር። ተወኝማ ተወኝማ፣ ዳኛ እኔንም በየቀኑ አታቀል ጆርጅስን። እንደው ብቻ ግን እንደው ብቻ ግን እንደው ፊት ለፊት ተገናኝተን እንደው ማን ወንድ ማን ሴት እንደሆነ ብንተያይ ይሙት። እኔ አሁን እንደው ልቤ ሆሉ ሸፍቷል አሸብር፣ ልቤ ሆሎ ሸፍቷል ጆርጅስን። እኔንም እንዲያቀለልከ ነው የምቆጠረው ከዚህ በኋላ እንደ ደግሞ ወደ ተሱ ጋር ጠብ

ልክ ልካችን መታየት አለበት። ማን ወንድ እንደሆነ መታየት አለበት። እኔ ምላ አሁንም ምመክረ እንደ ወንድም እንደ ወዳጅ እኔን ምሰማይት ሆነ ተው፣ ተው እማይረባ ሰው ነው። እኔ ገና አይችን ሴትዮ ብዬ ነው እንጂ ልጅ የለኝ ሁላ ልጅ የለኝ ለማን ብዬ ነው የማንም ሊጋጋ መላገጃም ሆኖ ተው እንጂ ምን ልጀሊ ቤት የለኝ ሁሉስ። እንግዲያ እኛው እኛው ታልተጋገዝን እና ታልተመካከልን ዛሬ አንድ ነገር ብታረገው ምን ምን አለ? ይችስ እንዲልካትስ ሴትዮዋስ ብትሆን ትዳር ሲያዝ ሲታሰብ እኮ ማጅራቱን ይዘው ጫካ ነው ምገራ እንጂ። እሱን ስዛ አይደለም። የለም የለም፣ ይሄ ደግ አሰብ አይደለም። ጆርጅ ሰን አሸብር፣ ይሄ ያሰብከውን ነገር የሰይጣን ጆሮ አይስማብ። ብቻ ለፊት ለፊት እንገናኝ። ብቻ ግድል አራፍ አራፍ ነው የምልህ። በል በል፣ ዳኛቸው ደህና ዋል። ምን ደህና ዋልኩ ነገር ቆስቁሰብኝ እየሄድክ ሰውዬ ወናፍ የሆነ ሰውዬ እንዶ በየመስኩ እያወራ እንዶ እንዲህ እንዶ እኛን ጨምሮ ግራ ያገባ፣ ምን አይነት መከራ አገኘናት! አንድ ነገር አድርጎት ደሞ ቀያችን እንዶም ሰላሙን

ምን ነገር ነው ነገር? የገባች ትመስል ያለሽ ቆሻቆሽ ነው አንቺ ዬ። ሲቸግረኝ ጊዜ ምንም የተነካክስ ሰውም ጠፋ። ሸጋ ነው እንደ መሰባበር ነው እንጂ። ሰው ምን ሁነሽ ነው? ምን ሁነሽ ነው? ዝም ብዬሽ ነው። ዝም ብዬሽ ነው።

እህል መስፈሪያ ታጋደኝ ብዬ ተነስቼ እጅ እንሽማ የህል መስፈሪያ እንዲው ቸግሮ ነው ላዳንሽን አጋጀኝ ብዬ ኧረ እስማ ሞልፍ ስልሽ አንቺ ልብሴ እንዳይከተለኝ እኮ ያደረገች ማናት? ማናት? ምን እናት በያ ሌላ ማን ያለ እናት ትበጊናት እንጂ የእኛ የቱ ጉድ። ኧረ ትበጊን ምነው አለኝ፣ ምነው አለኝ። እሷ እንዲህ ያለ ነገሩ ምን አባቴ ውዬ፣ አንቺ አይደረስብሽ እንዲሁ ምን አድርጌ ተመች ወዲህ ነው ተመቸው። እኔ ምን አውቄ ወረደችብኝ እንጂ ወረደችብኝ ነው። ወዲያውም ስፊ እንጂ አንቺ ግርግዳውም በሙሉ እንዳለ ስፌት ነው እኮ። ከቦቴ ያለ ነበር አንችም እኮ እዚያው አለኝ ያል ታውቂኛ ያል እንዲሁ አንድ እሱ ጎሎብኝ ነው እንጂ ስለስተራቀ እኛ እንጨምረሽ መፈረጃ አታድርጊ። እኛ አንቺም ይኸው በድሜሽም ለከብረሽ ነው እኮ። ደህና አይደለም እኮ አይደሽ። እንዴት እንዴት እንዴት ነው እኮ አሁን አንቺ ሲሆን እንዴ ለአዳን ልመና ብለሽ ሰው እንደው ስንቱንም እያደረግሽ ል ተገቢ ነው። ምን እንዴት ምን አደረኩኝ ደግሞ? ስንቱን ማለት አይ ምልሽ እንትን ነው እኮ አሁን እንዲሁ እንዲያ ማደራረቡን ምን አመጣው? እንዴት ምኑን ነው ማደራረብ ማንጋጋት አይልም ዋ

ዛሬ ምስጋናተ ደህና ነ እንዴት አረፈድ አለን ምን ነገር ይዘህ አልበል። ኧረ ኧረ ክላለኝማ። እህቴ ደህና ነህ? ደህና ነኝ። አደራህን እንደ የራሱን ገላኳን ይዞ ማይገባ ሞጨጫ ጉብል እየላኩ የኔን ጤፍ አስፈጁብኝ እኮ አራ፣ ምን አባቴ እንደምደረግ እዛ ወንዛለ እዚያ ሲነከር ይውላል። በታል የበላቸው አዝመራ ተብዬ እንዲ ስቃያን በላሁ እኮ አደራ፣ አምነው እየላኩ ዳይማ ጉብል አምነው እየላኩ ራ፣ አንዷን እኮ ግሯን ብሰብርለት እኮ እርም የሆነው ነበር እኮ የአጥማ ጃም ሰፈር እንዲው ዳኘ ምን ደው ነገር ገብቷል? ልንድ በደና ነው። አረከ ደና ነኝ። እኔስ እንደውም ፈልጌህ እኮ ወደ መንደር ልመጣ ማነው። እኔ እንዴው ለምንድ ነው ተነግራችሁ የማሰሙክ ወ ተነግራችሁ ለምንድ ነው ተዚህ ቀደም ስንት ተነጋግረን ለምንድ ነው በላችሁ ተኔ ጋር ምን ተነጋግረ ነው? ተዚህ ታሸብር ጋር እንዶ ምንድን ዲን ሆኖ ነው የምትል ሽብር። ለዚህ ለመንደሩም ለኛም፣ እንዶ ሁል ጊዜ ሽምግልና መቀመጥ እንዶ አይከብድ። አሸብር እንዶ መቼም የደህና ሰው ስም ይዟል እንዶ መቼም ስም ነው። እናንተ ራዋለን ስሙን አልቃሽ ጥራው። እናንተ ተውጅ በላቸው። ስንት ነግሬህ ነው? እኔንስ እንዶ የማቅለል ነው? አረ እንዶ አንተን የማቅለል አይደለም እንዶ እንዶ የእሱ ሁኔታ ገርሞኝ ነው እንጂ። እና ምን ሊሆን ነው የሚለው አንተም ይሄ እንዲሁ በየቡለኩ በየመንደሩ ይርክ እንዲሁ ሰው ተሰው ልታነካካ ነው እንጂ አንተ ምን ሆነ፣ በተነግግረን እንትና አስተካክልኝ። እንዴት ነው ማለት ነው? ሁነት ይሄ ተናገርኩኝ። ምን ከዚህ ቀደም ስንቴ ተነጋግረን የለም እንዴ? ንግግርማ ንግግር የሚገባ ትሆን እኮ ተነጋግረናል አይደል እንዴ? እና ጉራህ፣ እሱስ እሳት ለብሶ እሳት ጎርሶ ማን አሽብር፣ እሳት ለብሶ እሳት ጎርሶ ይህን እንዲሁ ሰው ቀለል እያደረክ እያየ ነው የምታነካከው። አረ፣ በላቸው የወንድ ልካ አለ መወቅ። ዘራፍ፣ አካኪ ዘራፍ! በደምብ በክላሽ ጉልበት ጉልበቱን እያነከሰ ውጣው ዳገቱን፣ ዳገቱን ወጥቶ ጥርሱን ሲያንቀራጭ አግባበት ባፉ እንደ እንጥር ቆራጭ አንተ የወንድ ልካ አላወቅም ማለት ነው ተሽታሻ። እንዲያው ፉከራ ውስጥ የናነሯል በባዶ ሜዳ መሆኑ ነው በባዶ ማለት መች እንዲወንዱ መች ፊት ለፊት መጣና ያሳየው? አይ ነበር እንዴ ይውል፣ በላቸው እውነቴ ነው ጆርጅስን። እኔ አሁን በጣም ባንተ ምን እያልኩ ነው፣ ቅር እያሰኘኝ ነው። በጣም ነው ቅር እያሰኛኛል። ስለዚህ እሱም ሌላ ነገር ተማረጉ በፊት እስቲ እንደው ነገር አብርድ እስቲ። እኔም ሰው ፈላልገን ተነስል እስቲ እንደው እንዴት ነው አንተ። እንዴት ነው አንተ በእሱ ጉዳይ ቅር የምትሰኝ? አንተ ምን ትቅር ያሰኛኝ? አሃ ይውልህ አቅል ላይ ነው እንጂ ዓለም ዳኛ፣ ይውልህ ዳኛ አሁንም ቢሆን እንደው ፊት ለፊት አላገጣጠመና አለ እንጂ ፈሽፋሻ እንዲው ደሙን ፉት አልለውም። አንተ እንዲውም እቺ ያት ልጅ ከዘራ ሙት፣ እቺ ከዘራ ነው ምልህ፣ ስንት ሰው እንዳርበደበደች ደበረ። የእኔን ወንድነት እኮ አለማወቅ ነው። ስንቱ በየቀበሌውና በየእንትኑ እኮ ሲያዩኝ እኮ የሚንቀጠቀጡ እኮ ገናች፣ ሽምል እንዴው ምን ምን ያለባት ነው የምትመስል። ይሁን እስቲ ይውል፣ ብትመታ ቢመታ ቤት ነው የሚፈታ፣ ኑሮ ነው የሚቀር፣ አገር ነው የሚበተን። ዛሬ ተረጋግተ ነገሩን በሰል ባለ ነገር ማየት ነው እንጂ ሁልጊዜ ፉከራ እ እኮ ሰውም ይሰለቻል። መች እንዲያው ፊት ለፊት አገኘሁትና መች ሰውም ይሰለቻል እኮ ሁልጊዜ ፉከራ አይመስልም። አተናንም የሚፎክር ነው ምን እኔ የወንዶች ቁና እንዴት እንዴት የወንዶች ይችላል አለ እንዴት የምትለት እነሱ ም ይላሉ ተኩሰን ተኩሰና አንስትም እኛ ምን እንላለን? ቃታ አናስከፍትም። እንዲህ ብለን ብለን የተገናኘለት ተሰብስባ ሞራ ተበላለዱለት ተብሏል። እንደው ዝም ብላችሁ የማየውን ነገር ዙሪያ ጥምጥም እንዴት ነው? ዙሪያ ጥምጥም አይደለም ዳኛ፣ ዙሪያ ጥምጥም እንደውም ልንገርህ አይደለም እንደውም ልንገርህ አይደለ፣ አሁን ቃያ አሸብር መቼም ስሙን በላቸው። እንዴት ነው እንዲህ አይነት ነገር እንትን የምትሉ ምን ምን አልሆኝ ምንድን ነው ጅል ያመጣው ነገር ለሁሉ ይተርፋል። የጅል ስራ የምትሰሩ ምነው ከቶ። አንተ ማነው ጅል? ሁለታችሁስ ጅሉናችሁ ነው። እሱ እሱ ማለት እሱን አስረግጠ በልልኝ። ባይሆን ማን እንዴት እንዴት ያለ ነገር ነው ጅል ማለት ደግሞ ጅል ብትሆኑ ነው እንጂ እንዲህ ዝም ብላችሁ በየቡ ለቁ በየመንደሩ በየቡ ነው እየዳችሁ እንዲህ እገለዋለሁ ምን እለዋለሁ። እንዲያውም ልንገር አይደለ ዳኝ፣ እንዲያውም ልንገር ቅድም እንደነገር ሁነው ዝም ብለ በዚህ በዛሬ ወይ ነገ ዝም ብላ አመሻሹን ጠብቅ እንደባ ባናቱን ጠቅል እየጥሏለኝ ሻተል ያስቀምጥልሃለሁ ለልቅ ሰዎች። አንተ ተዘጋጅ፣ በቃ ነግሬሃለሁ።

በወገር ስናንድ እንዴት ምን ማር ሆነኛለህ ብለሽ ነው? አይ ለምን ነገር ነው ብዬ ነው። ምን ሲዳሩ ማልቀስ መች እንደው ወንድምሽ እያለ መች አንቀሳቀሰ ብለሽ ነው? መች እንደው እንደ ያንቺ ወንድም ነው እንጂ አሸብር፣ ያንቺ ወንድም ነው እንጂ እንደዚህ አላንቀሳቅስ እንዲ መተንፈሻ እኳን ዘንድ መድ እሱ ነው ብሎ

አሁን ታገኘው ተሰየው በለሰጠኝ ማህላናቱን ቀጥቅጨ እንትን እላለሁ። ካለዚያ ግን በድርሽ ተዘጋጅ። አዎ፣ ንፍሮሽን ትበያለሽ።

ተባይን ሌላ ምን አድርሽ? አንቺ ተባይን እገድለዋለሁ። እና የሰው ወዲያ አልቻለ እኔ ልችለው ነው። ምን ሆና ነው ምን አይታ ነው ምን እንዲሁ ሳልደርስባቸው እየደረሱ እንዲሁ ቁም ስቅሌን ስቃዬን አበሉኝ እኮ አንቺ። እነማናቸው ተማን ጋር ተጣጣ ደግሞ አትቀረን እንዴ? አንዳንድ ወንድ ግማሽ ይጠፋል ሲይዟቸው እፍኝ ይሙሉ እኮ ግን ድም ሙሉ እኮ ይሁልሽ። ሐሞት የሚባል ነገር እኮ የላቸውም እኮ በቃ። ምን አላቸው ብለህ ነው ዝም ብለው ነገር ነው እንጂ በለ ሳልሰጠኝ አለ እንጂ እማን ነው መሀል አናቱን ተርትሬ ጥሏል። እናቴ ደግሞ በዚህ ደግሞ ሽመኔን አልቀመሰም እጄን። ይኸውልሽ ይችን ከዘራ

ማንን ነው ማን ነው ትበይንንዋ ትበይንን ዛሬ ውሃ ላይ አረጋ እስኪል እኔ ደርሻር እንዲያስጣልኩ ማን ነው ምን አድርጊ ብሎ ነው ማን ነው በላቸው ለመሆኑ እሷ ምን አድርጊ ብሏት ነው አሸብር የት ነው ያለ ገሉ አሉ አርን ዲያ አረጋ አሸብር እኔ ስማ ዛሬ እኮ እኔ ባል ደርስላት ውሃ አድርጓት ነበር እግዚአብሔር ነው ያተረፋት የት ነው ያለ ሄደ አውራ መንገዱ አንተን እየፈለገ ወይኔ ስማ ስማ አሸብር አሸብር ስማ እንጂ እናልገለው ነው እንደው፣ ገዳውንስ እግዜር ነው የሚያውቀው። አንተ አሸብር ቢያንስ ተረጋግተህ ተደብቆ አንገትህን መቶ እንዳይጠቀልልህ። እንደው ልካታ አለህ እን አረ እኔ በእናንተ ደግሞ አልገባም እና እንደጀምራችሁት እናንተ ጨርሱት እንጂ። እውነት ከጀርቦማ እዚያው የሚ ሰው አይበጠብጥም ነበር።